ዶክተር ትዕግስት ዘሪሁን የህፃናትና ወጣቶች የአእምሮ ሕክምና ሰብ ስፔሻሊስት እንዲሁም በቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ መምህርና የኒውሮ ዳይቨርስቲ ሴንተር ኢትዮጵያ መስራችና ስራ አስኪያጅ ናቸው። በዛሬው ለጤናችን ሰዓት ከዶክተር ትዕግስት ጋር ስለ ኒውሮ ዳይቨርስቲ ምንነትና መፍትሄውን በተመለከተ ቆይታ አድርገናል። እንደው ከመጀመሪያ ከቃሉ እነሳ ብዬ ነው ሰዎች በደንብ እንዲገባቸው፣ ምን ማለት ነው ኒውሮ ዳይቨርስቲ? ኒውሮ ማለት በአማርኛ ነርቭ የምንለው ነው። ዳይቨርስቲ የምንለው ደግሞ ብዝሃነት፣ የተለያየ መሆን፣ ብዙ መሆን ነው። ኒውሮ ዳይቨርስቲ ቀጥታ ወደ አማርኛ ስንተረጉመው የነርቭ ብዝሃነት ማለት ነው። ይሄ ማለት ምንድን ነው? እያንዳንዳችን የነርቭ ውቅራችን፣ የአእምሮ ስሪታችን እየተለያየና እንደየራሱ ነው ማለት ነው። ከኒውሮ ዳይቨርስቲ ከነዚህ ልዩነቶች መካከል የሚጠቀሱት ችግሮች ምንድን ናቸው? ኒውሮ ዳይቨርስቲ ማለት ሰፊ የሆነ ቃል ነው። እዛ ውስጥ ብዙ ነገሮች ይካተታሉ። ከነርቭ እድገት ጋር የተያያዙ ብዙ ጉዳዮች ይካተታሉ። ለምሳሌ ኦቲዝም ስፔክትረም ዲስኦርደር ወይም በተለምዶ ኦቲዝም የምንለው፣ ኤዲኤችዲ ወይም ትኩረት ማጣትና እረፍት የለሽነት ያላቸው። ሌላው እንደምሳሌ የምናነሳው የመማር ክህሎት ልዩነት፣ አንዳንድ ሰዎች በማየት ይማራሉ፣ አንዳንድ ሰዎች በመስራት አንዳንድ ሰዎች ማንበብ ይችላሉ። አንዳንዶች ማንበብ ይከብዳቸዋል። አንዳንዶች ሲጽፉ ጥሩ ነው፣ ሌሎች አይደሉም። ሂሳብም እንደዛ ይሄ ነርቭ ሂደት ልዩነቱ እነዚህንና እና የመሳሰሉት ብዙ ብዙ ጉዳዮችን የሚያካትት ናቸው እና እነዚህ በጥቂቱ የምናነሳቸው እና በብዛት የሚታዩ ሁኔታዎች ናቸው። የሕክምና ባለሙያ ድጋፍ ያስፈልገዋል የሚባለው የዕለት ተዕለት ህይወታችን ላይ ምን ያህል ተጽዕኖ ሲያሳድር ነው። ኒውሮ ዳይቨርስቲ እንቅስቃሴው የሚያተኩረው አንድ ሰው ጥንካሬው ምንድን ነው፣ ተግዳሮቱስ ምንድን ነው፣ በምን መልኩ መርዳት እንችላለን የሚል ነው። በየዕለት ለመኖር የሚያስፈልጉን መሰረታዊ ከሆኑ የኑሮ ሁኔታዎች ለምሳሌ ራስን መጠበቅ፣ መስራት፣ ማህበራዊ ተግባቦት ከሰው ጋር መኖር ጋር በእነዚህ ነገሮች ሁሉ በአንድም በሌላ መልኩ ተጽዕኖ ካስከተለ እና ወይም ግለሰቡ ወይም የግለሰቡ ቤተሰቦች ስጋት አለኝ ካሉ እኔ የምመክረው የጤና ባለሙያተኛ ማማከር ነው። ያንን ስናደርግ ምንድን ነው፣ ስጋት ካልሆነ ስጋት አይደለም ይባላል። ችግር ከሆነ ደግሞ ችግር ነው፣ በዚህ መልኩ ይረዳ የሚል መፍትሄ ይገኛል። ኒውሮ ዳይቨርስቲ ያለባቸው ወይም በቃ የተለዩ ናቸው የምንላቸው ልጆች ላይ ኮመን የምንላቸው ምልክቶች ተደራርበው በሁለት በተለያዩ ጉዳዮች ላይ የሚታዩ ምልክቶች ሊኖሩ ይችላሉ። ለምሳሌ አንዳንድ ሰዎች ገልጸው መናገር ያቅታቸዋል ወይም ሀሳባቸውን መግለጽ ያቅታቸዋል። ይሄ በተለያዩ ሁኔታዎች ላይ ይከሰታል። ለምሳሌ ኦቲዝም ላይ ሊከሰት ይችላል። የማህበራዊ ተግባቦት እክልም ይባላል። እዛ ላይ ሊከሰት ይችላል። የቋንቋ ወይም የንግግር ችግር ያለባቸው ሰዎች ላይ ሊከሰት ይችላል። ለምሳሌ ትኩረት ማጣትን ብንወስድ ይሄ ችግር ትኩረት ማጣትና ረፍት የለሽነት ሜዲችድ ያላቸው ሰዎች ላይ ሊከሰት ይችላል። ኦቲዝም ያላቸው ሰዎች ላይ ሊታይ ይችላል። ምንም ነገር የሌለባቸው ሰዎችም ላይ ሊታይ ይችላል። እዚህ ጠቅልል አድርገን ማየት ስንሞክር አንዳንዶቹ ምልክቶች በተለያየ ሁኔታ ላይ ሊታዩ ይችላሉ፣ ግን ባለሙያ የሚያስፈልገውም ለዚህ ነው። አንድ ሰው አንድ ምልክት ስላለው ብቻ ችግሩ አለው ማለት አይደለም። እንደ ምሳሌ ብናነሳ ብዙዎቻችን ትኩሳት አተኩሶ ነው ያውቃል፣ አደለ። ትኩሳት ያለበት ሰው አይታወቅም፣ ምን እንደሆነ መለየት አለበት። ባለሙያ ወይም ላቦራቶሪ መሰራት አለበት። ልክ እንደዛ ሁሉ አንድ ልጅ መናገር ካቃተው የብዙ ነገር ምልክት ሊሆን ይችላል እና ለምን የሚለው ጋር ባለሙያን መጎብኘት ያስፈልጋል። እንደ እንደ ሕክምና እንደ መፍትሄ ሊነሱ የሚችሉ ጉዳዮች የንግግር ሕክምናዎች ሊሆኑ ይችላሉ። በመድኃኒት የሚሰጡ ሕክምናዎች ሊሆኑ ይችላሉ። ምንድን ናቸው ለዚህ መፍትሄ ሊሆን የሚችሉት? መጀመሪያ ሕክምናው የሚጀምረው ከመለየት ነው። ምን አይነት ተግዳሮት ነው ያለው ያግለሰብ፣ ተብሎ ከተለየ በኋላ አንዳንዶቹ በባህሪ በንግግር ሊረዱ ይችላሉ። አንዳንዶቹ ደግሞ በመድኃኒት ሊደገፉ ይችላሉ። ግን ከታወቀ በኋላ ነው። ጠቅላላ አድርገን ለሁሉም የሚሆን አንድ ነገር የለንም። ስለዚህ መለየት አለበት። አንዳንዶቹ ያለ ህክምና ድጋፍ ሊሻሻሉ የሚችሉ አሉ። እሱን እሱን ግን ባለሙያ የሚለያቸው ከብዙ ተቋማት ጋር እንደምሰሩ ግልጽ ነው። ቤተሰብ አለ፣ ትምህርት ቤቶች አሉ፣ የጤና ተቋማት አሉና ማህበረሰቡ ጋር ቤተሰብ ጋር ያለው ግንዛቤ ምን ይመስላል? እንደዚህ አይነት ልዩነት ያላቸው ልጆች ዙሪያ መሻሻሎች አሉ በቂ ነው ወይ ካልሽን ግን አይደለም ብለው ከወላጆች ጋር እኛ ለባለፈው ስድስት ሰባት አመት ሰርተናል። በጣም ከእለት ወደ እለት ግንዛቤ ልጆቻቸውን ይዘው የሚመጡበት እድሜ እያነሰ እያነሰ እያነሰ ሄዷል። በፊት ዘግተው የሚመጡት በጊዜ መምጣት ጀምረዋል። ይሄም የሚያሳየው ግንዛቤው እየጨመረ መሆኑን ነው። ትምህርት ስናይ መሻሻሎች አሉ። ለልዩነት ክፍት የሆኑ ብዙ ትምህርት ቤቶች አሉ። ልዩነቱንም ማይቀበሉና ለልዩነት ቦታ የሌላቸውም ብዙ ትምህርት ቤቶች አሉ። ከዛ ሌሎች የሕክምና ተቋማትም ሊሆኑ ይችላሉ። አንዳንድ ሕክምና ተቋማት ልዩነትን ያማከለ አገልግሎት ይሰጣሉ። አንዳንዶቹ ደግሞ ገና አልጀመርንም ይላሉ። የተለያየ ምክንያት ሊነሳ ይችላል። ግን ችግሮች አሉን፣ እንደ አገር አቅማችን አለ። በዛ ሁኔታ ውስጥ ብዙ ገና መስራት ይጠበቅብናል። ትምህርት ቤቶችም፣ መምህራን ራሳቸው፣ የትምህርት ቤት አስተዳደር፣ የህክምና ተቋማት የህክምና ተቋማት ውስጥ የሚሰሩና ሌሎች ባለድርሻ አካላት ከልጆች ከወጣቶች ጋር የሚሰሩት ሁሉ እና የእያንዳንዱ ዜጋ ኃላፊነት ነው ባይነኝ። ብዙ ሚሊዮን ህጻናት ባሉበት ሀገር በጣም በጣት የሚቆጠሩ የህክምና በተለይ ደግሞ ህጻናት ህክምና ለሚሰሩ የጤና ባለሙያዎች እንዳሉ ስታንሽ ነበርና፣ ምናልባት ያም መሆኑ እንደ ሀገርም ያለብን የራሱ ችግር እንዳለ ሆኖ ለዚህ አስተዋጽኦ አድርጓል ማለት እንችላለን። አንዱ ሙሉ በሙሉ አይደለም ግን፣ አስተዋጽኦ አድርጓል እላለሁ። ለምሳሌ አንድ ግለሰብ ከአዲስ አበባ አንድ ሺ ኪሎ ሜትር ርቀት ላይ የኖረ ስለ ልጁ ስጋት ቢያድርበት አዲስ አበባ መምጣት አለበት። የአምሮ ህክምና ላይ ይሄ አይነት ክፍተት አለ። ብዙ ባለሙያ አዲስ አበባ ላይ አለ። ተቋማትም አዲስ አበባ ላይ አሉ የግልም የመንግስትም ብንል ከአዲስ አበባ እየወጣም በሄድን ቁጥር ቁጥራቸው እያነሰ እያነሰ ይሄዳል። ይሄ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። እንደ አገር የምንመድበው በጀት ብዙ ቅድሚያ የሚሰጣቸው ነገሮች አሉ፣ እሱም ክፍተት አምጥቷል። ሌላው አሁን ኒውሮ ዳይቨርሲቲ እየሰራበት ያለው ባለው ሲስተም ውስጥ አቀናጅተን ይህን አገልግሎት መስጠት እንጀምር በሚል እንቅስቃሴ ያለን እና ከጤና ጣቢያ ሰዎችን ወስዶ ማሰልጥና እዛው ጤና ጣቢያ ላይ አገልግሎት እንዲሰጡ ይሄ ሙከራዎች አሉ እኛ ጋር ለባለፉ አንድ አመት የሞከር ነው ና በጣም እየሰሩ ነው። ለካ ይሰራል ወይም ምን ነው እና እንደ መንግስትም ይሄ ኃላፊነትን ማካፈል አንዱን ከታች ያለውን እያዩ እያገዙ አብሮ ማሰራት የሚለው ነገር እንደ አቋም ተወስዷል እና ይሄ ተስፋ ሰጪ ነው። ላለው ግን እያንዳንዳችን የምናቀው ልጅ ወይም የምናውቀው ቤተሰብ ጎረቤት አለና ብዙ መስራት አለብን። ያሉት ጅማሮች አሪፍ ናቸው እና መንደርደሪያ የሆኑና አልባይ ነኝ ኒውሮ ዳይቨርስቲ ሴንተር ኢትዮጵያ አገር በቀል ለትርፍ ያልተቋቋመ ድርጅት ሲሆን የነርቭ እድገት ብዝሀነት ያለባቸው ልጆች ላይ ትኩረቱን አድርጎ የልጆች የአእምሮ ጤና ላይ የሚሰራ ተቋም ነው።